እኔም በጣም አመሰግናለሁ ለነበረን ውይይት። የሪፍሌክሽን ጠቀሜታው ሰዎች በድንገት በቅጽበት የተሰማቸውን ስሜት ሲያካፍሉ ስፓርክ የሚያደርጉ አይዲያዎች ይኖራሉ። ከነዚህ አይዲያዎች ወደ ኋላ መለስ ብሎ ጠንካራና ደካማ ጎን ለማየት ቀጣይ ስራ ለመመርመር የሰዎችን ምልከታ አሰናስሎ የተሻለ ሀሳብ ለማውጣት በእጅጉ የሚያግዝ የመማማሪያ መድረክ ነው። ካቢኔ ደግሞ ሲባል ሁልጊዜ አዲስ አበባ አዳራሽ ውስጥ ተቀምጦ የሚነታረክ ብቻ ሳይሆን ወጣ ብሎ ስራ አይቶ በእንደዚህ ባለው አውድ መነጋገርና ሀሳብ መቀያየር የሚችል መሆኑ ለእኛ ብቻ ሳይሆን ይህን ለሚያዩ ሰዎችም አስተማሪ ይሆናል። ቦታው በጣም ሂስቶሪካል ከመሆኑ ጋር ተያይዞ ደግሞ የበለጠ ስራዎቻችንን በቅርበት እያየን ለመምራት የሚያስችል እድል ይፈጥራል። ሁላችሁም እንደምታውቁት የመፍጠንና መፍጠር አስፈላጊነት ኢትዮጵያ ውስጥ አሁን በግልጽ መታየት እየጀመረ ነው። በሀገር ደረጃ በሺ የሚቆጠሩ ፕሮጀክቶች አሉ። ከትናንሽ ስራ ጀምሮ ትላልቅ ስራዎች እነዚያን ፕሮጀክቶች እንዲሰሩ መከታተልም ካለቁ በኋላ ማስመረቅም እንደ ከዚህ ቀደሙ ቀላል ጉዳይ አይደለም። ተከፋፍተናቸውም ቢሆን ማስመረቅ በራሱ ራሱን የቻለ ስራ እየሆነ መጥቷል። በጣም በርካታ ፕሮጀክቶች እንድናስመረቅ ጥያቄ ይቀርባል፣ ግን ከፕሮግራም መጣበብ ጋር ተያይዞ እንቸገራለን ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል ህዳሴ አስመርቀናል ወልመል አስመርቀናል በሚቀጥሉት ወራት ወረፋ የሚጠብቁ ግድቦች አሉ አልቀው ለመርቃት መካከለኛ ከፍተኛ የሚባሉ ለኢሪጌሽን ስራ የሚውሉ የኢነርጂም ስራ እንደዚሁ ኃይል የሚያመነጩ ፕሮጀክቶች ያለቁ ምርቃት የሚጠብቁ አሉ። ወደ እንደዚህ ያለው አውድ ያስገባን መፍጠርና መፍጠን ነው። እንፍጠን፣ እንስራ፣ እንትጋ ከልፋታችን ውጪ የሚለወጥ ሀገር አይኖርም የሚለው እሳቤ በእጅጉ አግዟል። አምና ታስታውሱ ከሆነ ስልጠና ስንሰጥ በየወረዳው አንዳንድ ፕሮጀክት አሳኩ ብለን ነበር ና በቅርቡ አንዳንድ ማዕከላዊ ክልል ዞኖች ሲንቀሳቀስ ያኔ አንዳንድ ያልከን እኮ አስራ ስድስት ፈጽም ያለው ያለኝ ወረዳ አለ። በራሱ ኢኒሽቲቭ ሪሶርስ ፈልጎ ፕሮጀክት ጀምሮ ጨርሶ ለሕዝብ ጥቅም ያዋለ ወረዳ አመራር ማለት ነው፣ በየቦታው ታያላችሁ። በተለይ በፓብሊክ እና በፒፕል ፓርትነርሽፕ ፓብሊክ ፕራይቬት ነበረ፣ ግን ፓብሊክ ፒፕል ፓርትነርሺፕ ብለን ስራ እንስራ፣ የታመቀ አቅም ማህበረሰብ ውስጥ አለ ብለን የጀመርነው ጉዳይ በትምህርት ሴክተር እንኳን ብትወስዱ ቢሊየንስ ነው። ትምህርት ሚኒስቴር ትምህርት ለትውልድ ብሎ ሬዝ ያደረገው በጣም በርካታ ስራዎችም የሰራው በሁሉም ሴክተር፣ በኮሪደርም ብትወስዱ በገጠር ኮሪደርም ብትወስዱ የማህበረሰቡ ከመንግስት ጋር ተሳስሮ ለልማት የሚጠቅሙ ሀብቶች፣ እውቀቶች፣ ጉልበቶች እያዋጣ ሀገሩን እየሰራ ሀገሩን እየቀየረ የሚሄድበት ልምምድ መስፋቱ እነዚያ የመፍጠር ሁኔታዎች በእጅጉ እያገዙ መሆኑን ያሳያል። ወደ ኮይሻ ግድብ ስንመጣ እኔ ለመጀመሪያ ጊዜ የኮይሻ ግድብ መኖሩን የሰማሁት ለሕዳሴ ግድብ አንድ ቢሊዮን ዩሮ ሳሊኒ በሶስተኛ ወገን አስወስኗዋልና ያንን ቢሊዮን ዩሮ ካልከፈል ስራው መቀጠል አይችልም የሚል ሪፖርት መጥቶልኝ ከሳሊኒ ጋር ፌስ ቱ ፌስ በጉዳዩ ለመነጋገር ለመደራደር ወደ ሀገር ውስጥ ጠርተ ነው እኔና ሌሎች በሴክተሩ ያሉ ኃላፊዎች ሙያተኞች ባሉበት በጣም ረዘም ያለ ኔጎሽሽን እናደርግ ነበር። ያንን ገንዘብ ለማስቀነስ እና ከአንድ ቢሊየን ዩሮ ወደ አምስት መቶ ሚሊየን ዩሮ እንዲያወርድ ካደረገው ፕሪኮንዲሽን አንዱ ሌላ የቆመ ፕሮጀክት አለ እና እሱንም ማየት ይኖርብሃል የሚል ነው። እኔ ራሱ ህዳሴ ለእኔ ናይትሜር ነው። ማኔጅመንቱ ችግር አለበት። ፕሮጀክት ኮንትራክተሮቹ ችግር አለባቸው። እነሱን እንኳን ቀይሬ መጀመር አልችልም። ተጨማሪ አንድ ቢሊየን ዩሮ ጥያቄ ነበር። እሱን እንደምንም ግማሽ ቢሊየን ዩሮ አድርገን ከወሰን በኋላ ራሱ ህዳሴን አንቀሳቅሶ ስራውን መጀመር ፈተና በሆነበት ወቅት ሌላ ፕሮጀክት አለ ተባለ። ተጨማሪ ቀጠሮ ይዘን ተለያየን። እና በቀጠሯችን እሱም ከኔ ጋር ያሉ የስራ ባልደረቦቼም በጋራ መጣን። ስንመጣ ካምፕ አለ ፕሮጀክቱ ግን የለም ወይ የሚታይ ነገር የለም። አንዲት ኪሎግራም ሲሚንቶ እዚህ ፕሮጀክት ውስጥ አልተጨመረም። በዚያ ጊዜ በአንጻሩ ልል አፈሮች ለግድብ ስራ የሚያግዙ ልል አፈሮች ለማውጣት መጠነኛ እስካቬሽን ተጀምሮ እሱም ቆም ብሏል። ገንዘብ ስላልነበረው ፕሮጀክቱ የፕሮጀክቱን ጠቃሚነት ከነገሩኝ በኋላ ተያይዘን ከዚህ ወደ ግቤ ሶስት ሄድን። ግቤ ሶስትን አየው ትስስራቸውን አየው አስፈላጊነቱን አየው መልሰን ቢሮ ከገባን በኋላ እንዴት አድርገን ይህንን ጉዳይ ልናስጀምር ልናሳካ እንደምንችል ተመካከርን። አስፈላጊ ፕሮጀክት ነው፣ ምክንያቱም ህዳሴ ኢነርጂ ማመንጨት ጀምሮ በጥቂት አመታት ውስጥ ኢትዮጵያ የኢነርጂ ሬሽን ውስጥ ትመለሳለች እኛ ስመጣ ታስታውሱ ከሆነ ሬሽን ነበር በፈረቃ ነው መብራት የነበረው ያን ፈረቃ አጥፍተ ነው አሁን ነገር ግን ተጨማሪ ኢነርጂ ላይ ኢንቨስት ካላደረግን በጥቂት አመታት ያ ፈረቃ ይመለሳል የኢትዮጵያ ዲማንድና የማመንጨት አቅም በንጽጽር ሲታይ አይወዳደርም የምናመነጨው ውስን ነው ዲማንዱ ደግሞ ከፍተኛ ነው። ስለዚህ የግድ ኮይሻ መጀመር አለበት ብለን ወሰን። እኔ በጣም በተደጋጋሚ መጥቻ ያለው ቅድም በተገለጸው መንገድ ከመጣሁ ጊዜ ጀምሮ ላለፉት ጥቂት አመታት አስራ አምስት ሚሊየን ኪዩቢክ ሚትር የሚጠጋ ልል አፈር ኤክስካቬት ተደርጓል ከዚህ ቦታ ለግድቡ ለስፒልዌይ፣ ለፓወር ሃውስ ስራ የሚውሉ ከ15 ሚሊዮን ያላነሰ ኪዩቢክ ሜትር ልል አፈር ተዝቆ ወጥቷል። ያ ተዝቆ ከወጣ በኋላ 5.4 ሚሊዮን ኪውቢክ ሚትር ኮንክሪት ተሰርቷል። 5.4 ሚሊዮን ኪዩቢክ ሚትር ኮንክሪት ማለት ቅድም ባያችሁት በአስቸጋሪው መንገድ አብዛኛው ነገር ከአዲስ አበባ ተጓጉዞ እየመጣ ወይም ከአዲስ አበባ አካባቢ ተጓጉዞ እየመጣ ማለት ነው። ሲሚንቶ፣ ብረቱ ደግሞ ከሀገር ውስጥም የማይገኝ ከሆነ ከውጭም ጭምር ነው ይመጣው። የሎጂስቲክስ ሀስል አንድን ስራ መፈለግ ማሰብ፣ ማቀድ፣ መከታተል ብቻ ሳይሆን ያን ለማሳካት ገንዘቡም እያለ ያለብን የሎጂስቲክስ ውስንነት ብዙ ሀብት ኢንፍራስትራክቸር ላይ ማዋል እንዳለብን እግረ መንገድ ያስተማረን ጉዳይ ነው። ዛሬ ወደ ታች በበቂ ደረጃ ያልተቆፈረ ቦታ ብዙ ከዚያ በኋላ ተቆፍሮ አሁን የኮይሻ ግድብ 128 ሜትር ከፍታ አለው። 128 ሜትር ከፍታ ማለት ህዳሴ አሁን ካለበት 145 ሜትር ከፍታ ቢበዛ 17 18 ሜትር ያነሰ ማለት ነው። ህዳሴ ጋር ለመድረስ 18 ሜትር 17 ሜትር ነው የቀረን። ያኔ ህዳሴ ወደታች መቆፈሩን ጨርሷል። ወደላይም በተወሰነ ደረጃ ከፍታ ነበረው። ስራው ተሳስሮ የቆመ ቢሆንም ኮይሻ ግን እንደዛ አልነበረም። ስንመጣ የነበረው የአየር ጠባይ እውነቱን ለመናገር እንደ አሁን አልነበረም። እዚህ ቦታ በሺ የሚቆጠሩ ኢትዮጵያውያን በተለይ ደግሞ መብራቱ የሚባል እና አባይ የሚባሉ ፕሮጀክት ማኔጀሮች የኢትዮጵያን መንግስት ወክለው ኮንትራክተሩ ጋር የሚሰሩ በዚያ ሁሉ አመታት ቀንከሌት እዚህ ያሉትን ኢትዮጵያውያን እያስተባበሩ ይህንን የመሰለ ታሪክ፣ በደም በላብ የተጻፈ ታሪክ ለልጆቻቸው ለማውረስ የሚያበቃ ብቃት ፈጥረው ማየት መቻል በእጅጉ የሚያኮራ ነገር ነው። ከኢትዮጵያውያን የተደመረ ጥረት ውጪ ስለ ወሰን ገንዘብ ስለ መደብን ብቻ ፕሮጀክት ማሳካት አይቻልም። ፕሮጀክት ያንን ቪዥን ተጋርተው የሚሰሩ ቁርጠኛ ሙያተኞች፣ ሰራተኞች ይፈልጋል። የዚያን ፕሮጀክት ከባቢ ሰላም የሚጠብቅ ሰላም ወዳድ ማህበረሰብ ይፈልጋል። ይህ ፕሮጀክት የተለየ ወታደር አልመደብንለትም። ራሱ ጀግናው የኮንታ ሕዝብ ይጠብቀዋል ይጠብቀዋል፣ ያግዛቸዋል፣ ከጎናቸው ይቆማል። መንግስት የወሰደውን መጠነኛ እርምጃ በበለጠ ጥረትና ድካም ጀግኖቹ እንደዚህ ላለ ለአማረ ነገር አብቅተውታል። እነዚህን ግለሰቦች ሳናመሰግን የኮንታን ነዋሪዎች ሳናመሰግን ፕሮጀክቱን ብቻ ካየን በቂ አይሆንም። እነዚህን ግለሰቦች ማመስገን የምፈልግበት አንዱ ምክንያት ፔንስቶክ፣ ይሄ ውሃው ወደ ኢነርጂ ማመንጫ ወደ ተርባይን የሚያስጉዘው ቱቦ ፔንስቶክ የሚባለው ከዚህ ቀደም ተሰርቶ ተበይዶ በትላልቅ መኪና ተጭኖ የመምጣት እጣፈንታውን የቀየረ ስራ ሰርተዋል። ጠፍጣፋውን ብረት ካመጡ በኋላ ያን ፔንስቶክ መበየድ፣ እረክሽን መስራት፣ የተሟላ ብቃት ይዞ እንዲወጣ ማድረግም ጭምር እዚህ ቦታ ነው የሚሰራው። የሚሰራው ቅድም እንዳያችሁት በእኛ ወጣቶች ነው። ይሄ ከፕሮጀክቱ ባሻገር የሚያስከትለው የእውቀት ሽግግር ለቀጣይ ስራዎቻችን የሚከፍተው በር ኢትዮጵያን አግዝፎ ለሚያይ ማንኛውም ዜጋ አኩሪ ተግባር ነው። በእጅጉ የሚያኮራ ተግባር ነው። በእርግጠኝነት እነ መብራቱ እነ አባይ መሰል ፕሮጀክቶች ብቻቸውን ይዞ ለመምራት የሚያበቃ ትልቅ ስልጠና እና እውቀት ከትጋታቸው እና ከጥረታቸው ጎን ለጎን እየሸመቱ ይገኛሉ። እዚህ ሲጨርሱ የሚሰጥ ሰርተፊኬት የለም የሚሰጥ ዲግሪ የሚሰጥ ማስተርስ የለም። የትኛውም የዓለም ዩኒቨርሲቲ ግን እዚህ ቦታ ያገኙትን የተግባር እውቀት ሊሰጣቸው አይችልም። እነዚያም ጭምር ናቸው ለእኛ ሀብቶቻችን ተጨማሪ ግድብ ለመስራት ስለሚያግዙ። ቅድም በብዙዎቻችሁ እንደተነሳው ኢትዮጵያ ውስጥ ያለው ፖለቲካል ሁኔታ አስቻይ ባልሆነበት ብዙ ፈተናዎች፣ ተግዳሮቶች ባሉበት ሁኔታ ውስጥ እንደዚህ ያለው ሜጋ ሜጋ ስራ እንዴት ይሰራል? የሚል በተደጋጋሚ የምሰማው ቋንቋ ነው። ብዙ ሰዎች እንደዚህ ያለውን ንግግር ሲናገሩ ሰማሉ። ለዚህ በፈተና ውስጥ ውጤት ስለማምጣት ለሚያስቡ ሰዎች ያለኝ መልእክት በመጀመሪያ ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የጸጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ጸጉር ይላጫል ባገኘው አጋጣሚ ጥፍር ያሳጥራል ነገር ግን ጥፍርም ማደጉን አያቆምም የራስ ጸጉርም ማደጉን አያቆምም። ሰዎች በፈተና ውስጥ እድል ፈልቅቆ እያወጡ መሄድን ካላወቁበት በቀር በፈተና እና በምክንያት ታስረው የሚቆሙ ከሆነ ሀገርም መስራት ሳይሆን ቤተሰብ መምራት ይቸገራሉ። እዚህ ያሉ የካቢኔ አባላት እንዲገነዘቡ ምፈልገው የኢትዮጵያ ፈተና ከነገ ከነገ ወዲያ በኋላ እየጨመረ ነው የሚሄደው። ባደግን ቁጥር ትልቀታችን በተረጋገጠ ቁጥር ሀብታችን መውጣት የጀመረ ቁጥር አሁን የምናቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎች ይወለዳሉ። ፈተናን አንትስፔት አድርገን ማንኛውም ተግዳሮት ሲገጥመን እንደ እድል ወስደን መስራት ማንዘጋጅ ካልሆን ማንኛውም እንቅፋት እየመጣ ጠልፎ ሊያስቀረን ይሞክራል፣ ይፈልጋል። ትላልቆቹ ሀገራት ከእኛ በእጅጉ የበዛ ፈተና አለባቸው። በአቅማቸው ልክ፣ በሳይዛቸው ልክ ፈተና አለባቸው። ያንን ፈተና የሚሻገሩት ያንን ፈተና የሚያልፉት ከእያንዳንዱ ችግር ውስጥ እድል ማውጣት ይቻላል እሳት የፈጠረውና የሚለክሱ ሰው ሲጠፋ እሱም ማሳደድ ብቻ ሳይሆን መሞከር ይቻላል የሚል እሳቤ ሲኖር ማለት ነው። አሁንም ፈተና አለ፣ ነገም ይኖራል፣ ትናንትም ነበረ። ነገር ግን እኛ በእይታ ለውጥ ስራዎቻችን እንሰራለን። የእይታ ለውጥ ሲባል ሁሉ ሰው አይን ስላለው ብቻ ማየት አይችልም። አይን ጠዋት ያየውን ጠዋት ባየበት ስፍራ ከምሽቱ ሦስት ሰዓት ብትወስዱት ማየት አይችልም። የማየት ምስጢሩ ብርሃን እንጂ የአይን መተከል አይደለም። ትላልቅ አይን ተተክሎልን፣ ብርሃን ከሌለ በጨለማ ውስጥ ማየት አንችልም። ብርሃን ካልበራልን በቀር፣ አምፖልም ይሁን ፀሐይ፣ የውስጥ ብርሃን ካልበራልን በቀር የምናየውን ነገር በብቃት ማየት እንቸገራለን። አሁን ኮይሻ እኔ መጣሁት ላልኳችሁ ጉዳይ ነው። ለመጀመሪያ ጊዜ ወደ ኮንታ ዞን የመጣሁት ለዚህ ፕሮጀክት ነው። ከመጣው በኋላ ግን አካባቢውን ለማየት እድል አግኝቻለሁ። በጣም ተደንቅ ያለው ህዝቡ፣ በጣም ፍቅር የተሞላ ሰላማዊ ህዝብ ነው። ከባቢው የሚያስደንቁ የተራራ ቼን ያለበት ውበት ያለበት ቦታ ነው። ይህንም ቦታ ከግድቡ ባሻገር በሌላ መንገድ ብንገልጠው ተጨማሪ እድል ያመጣል የሚል እሳቤ ነበረን። ለዚያ ነው አላላኬላን የጨበራን ሪዞርት ለመስራት የወሰን ነው። በዚያ ጊዜ ስንመጣ የዚህ ሀገር ውበት ቢገለጥ በብዙዎች ቢታይ ተጨማሪ ሀብት እናገኝበታለን፣ ስራ እንፈጥርበታለን፣ ለሀገር እድገት ተጨማሪ አስተዋጽኦ ያደርጋል ብለን ስናስብ ለራስ ማመን እና ለጓደኛ ማጋራት በቀላሉ የሚቻል አልነበረም። መንገዱ አይመችም፣ ተራራው አይመችም። በጣም ሀሳባዊ አይዲየል የመምሰል ነገር ነበረው። እውነት ነው፣ አይዲያል ነበር። ግን ያንን አይዲያል ኢሉዥን ሳይሆን ወደ ሪያሊስቲክ ለማምጣት ወደ ሚጨበጥ ነገር ለማምጣት በትልቁ ማሰብ ብቻ ሳይሆን በትናንሽ ደግሞ መጀመር ይፈልግ ነበር። በአንድ ወቅት ሁለት በሽተኞች በአንድ ሆስፒታል በአንድ ሩም ውስጥ ሩም ተጋርተው ይተኙ ነበር። አንደኛው በሽተኛ ከበሽታው የተነሳ ቀኑን ሙሉ በወገቡ መተኛት ይገደዳል። ቀና ማለት አይችልም። አንደኛው በሽተኛ ደግሞ ከበሽታው የተነሳ ቀን መተኛት አይፈቀድለትም። አብዛኛውን ጊዜ ቁጭ ማለት እና ክፍሉ ውስጥ መንቀሳቀስ ይገደዳል እና ይሄ ሚተኛው በወገቡ ምክንያት ቀኑ ሙሉ ሚተኛው ሰው በተኛበት፣ ያ የሚቀመጠው ሰው ጠዋት ሲነሱ ወደ መስኮት ጥግ ይሄድና መስኮቱ ጋር ሆኖ በወገቡ ለሚተኛውና ውጩን ማየት ለማይችለው ሌላ ደባሉ በሽተኛ ደባሉ ስለ ውጩ ሁኔታ ይገልጽለታል። ይገር፣ መሀል ቀና ብለህ ማየት ብትችል ከኛ ክፍል መስኮት ባሻገር ያለው ኦሽን ታይቶ የማይጠገብ፣ ወፎቹ በላዩ ላይ ሲበሩ ብታይ፣ ወዳጆች እጅ ለእጅ ተያይዘው በቢቹ ጋር ወክ ያደርጋሉ። ህፃናት በወረቀት በእጃቸው አዋፋትን እየሰሩ እየወረወሩ ይሯወጣሉ ይሯወጣሉ ይጫወታሉ። የውጭ ዓለም እንዴት ያለ የሚያጓጓ አስደሳች ነው እያለ በየቀኑ ይተርክለታል። ይሄ ሰው ቀና ብሎ ማየት አይችልም፣ ወገው በሽተኛ ነው። ነገር ግን ደባሉ ስለሚተርክለት እንደሚያይ ተስፋ እያደረገ ሲሻለኝ አንድ ቀና ያለው እያለ በተስፋ ይጠብቃል። የሚነገረው ትረካ ግን በጣም ያጓጓ ነው። አንድ ቀን ነርስ ስትገባ በጠዋት ያ ቁጭ ብሎ ከመስኮት ዳር የሚተርከው ሰው ሞቶ አድሯል እና ተሯርጠው አወጡት። ያ በወገቡ የሚተኛው ሰው ብቻውን ቀረ፣ አዘነ። ከጥቂት ቀናት በኋላ ነርሶች ሲመጡ ባካችሁን፣ ናፈቀኝ፣ ውጩን ማየት ስለምፈልግ መስኮቱ ጋር አስጠግታችሁ ቀና አርጋችሁ አሳዩኝ ይላቸዋል። መስኮቱ ጋር ጠጋ አርገው ቀን አድርገው ሲያሳዩት በጣም ይደነግጣል። ሰውየው ምን ሆነሃል? ምን ተፈጠረ? ብለው ይጠይቁት እኔ ጋር የነበረው በሽተኛ እኮ በየቀኑ ጠዋት ጠዋት እየተነሳ ከዚህ ማዶ ለሚያየው ነገር የተረከልኝ ነገር እና ዛሬ የማየው ነገር አንድ አይደለም። ዛሬ ከፊት ለፊቱ ያለው ጥቁር ቀለም የተቀባ ቆርቆሮ ብቻ ነው። ምንም የሚታይ ነገር ከውጭ የለ ሲሰማ የኖርኩትና አሁንም ማየው ቆርቆሮ አልገጥምልሃለኝ። እንዴት እንዲህ ያለ ጉዳይ ሊፈጠር ይችላል ሲላቸው እንዴ ሰውየው እኮ ዓይነ ስውር ነው ማየት አይችልም፣ ይሉታል። የዓይነ ስውር ሰው በወገቡ ተኝቶ ያለው ሰው አንድ ቀን ቀና ብሎ ከውጭ ያለውን ነገር ለማየት እንዲመኝ እንዲጓጓ በእዝነ ሕሊናው በዓይነ ሕሊናው እየቀረጸ ሲተረክለት የነበረው ቪዥን የነበረው ምልከታ በነባራዊ ዓለም ያለ አልነበረም። እሱ ግን በአእምሮ ኢማጅን እያደረገ ለሰውየው ኢነርጂ፣ ሞራል እንዲሆነው በየቀኑ ይመግበው ነበር። ያም ሰው በዚያ ተስፋ አንድ ቀን ተነስቼ እንደዚያ የሚያምረውን ምድር ያለው ብሎ በመጓጓት ሲጠብቅ ቆይቶ የዚያን ሰው ውለታ ለመጀመሪያ ጊዜ ከልቡ ስላሰበ መጀመሪያ ሞቱን ሲሰማ አዘነ። ይሄንን ሲሰማ ግን ስቅስቅ ብሎ አለቀሰ። አንድ ነገር በምናይበት ሰዓት ብዙዎች ከኛ ጋር ያንን ነገር ማየት ባይችሉም ኢነርጂ ሰጥተን፣ ተስፋ ሰጥተን ያን ነገር ለመጨበጥ እንዲጓጉ አድርገን ወደ ስራ ብናስገባ ጨበራ ላይ እንዳያችሁት ያለው ውጤት ሊመጣ ይችላል ይችላል በዚህ ደቡብ ምዕራብ ክልል የጨበራን እና የኮይሻን ያየ ፕራይቬት ሴክተር ደንቢ የሚባል ቦታ ላይ ተጨማሪ ሪዞርት ሰርቶ ጨርሶ የእኛን ለማስመረቅ ከሚጠብቁ ወረፋ ከሚጠብቁ ስራዎች አንዱ ነው። ቅድም ካነሳሁት በተጨማሪ እያንዳንዱ መከራና ፈተና ምን እየሰጠን ነው የሚለው እንደ ተቀባዩ ይወሰናል። ተቀባዩን የሚወስነው ፀሐይ ፀሐይ ነች። ያችው ፀሐይ ሰም ስታገኝ ታቀልጣለች። ሰምና ፀሐይ ትውውቃቸው አቅላጭ መሆኗን ነው። ያችው ፀሐይ ሸክላ ስታገኝ ታጠነክራለች። በሸክላና በፀሐይ መካከል ያለው ቋንቋ ፀሐይ የምታጠነክርናት። አንዳንዶቻችን ሰም ሆነን ከተቀበልናት እንቀልጣለን። አንዳንዶቻችን ሸክላ ሆነን ከተቀበልናት እንጠነክራለን። በእያንዳንዱ ስቴፕ እንማራለን። በእያንዳንዱ ስቴፕ ጎርጉረን ለማየት እንሞክራለን። ያ ያየነውን ለብዙዎች ለማሳየት እንፍጨረጨራለን። በዛ ሂደት ውስጥ ኢትዮጵያ ትሰራለች። ባለፉት ስድስት ዓመታት በእነዚህ ጉዞዎች በእነዚህ እንቅስቃሴዎች ያየናቸው የተማርናቸው ነገሮች ቅድም በብዙዎቻችሁ የተነሳው መጀመሪያ ኢትዮጵያን ለማወቅ ነው። የብዙዎች ችግር ኢትዮጵያን በቅጡ አለማወቅ ነው። የኢትዮጵያን አቅም ብቃት በቅጡ ካለመገንዘብ የተነሳ በትንሽ ሳንቲም ለባዳ ሲገዙ ይታያል። ለባዳ አልገዛም፣ የትልቅ ሀገር ዜጋ ነኝ፣ ያንን ትልቅ ሀገር የመስራት እድል በእጅ ያለ ትውልድ ነኝ ስንል ክብር ሲሰማን ሀገር የሚያቅሰው ክብር የሚሰማው ሰው ተግቶ ለመስራት አንዷን ቀን እንደ ብዙ ቀን ለመጠቀም እድል አድርጎ ስለሚወስድ እንዳያችሁት ያለ ውጤት ይመጣል። እኔ ምንም ጥርጥር የለኝም ኢትዮጵያ ትበለጽጋለች፣ የሚገባትን ስፍራ ትይዛለች። ያ ስፍራዋን የመያዝ ጉጉት እና ምኞት ግን ከእኛ ጥረት ውጪ፣ ድካም ውጪ የሚረጋገጥበት ምንም መንገድ አለ ብዬ አላምንም። ምንም መንገድ የለም። የካቢኔ አባላት መገንዘብ ያለባችሁ ነገር ብርሃን ሁሉ ሙቀት አይሰጥም። ብርሃን ሁሉ ሙቀት እንደማይሰጥ ሙቀት የሚሰጠውን ብርሃንና ሙቀት የማይሰጠውን ብርሃን፣ ጩኸት የሚያስከትለውን ጣጣና ጩኸት የማያስከትለውን ጣጣ፣ በግርግር የሚገኝ ውጤትና በመስከን የሚገኝ ውጤት መለየት ያስፈልጋል። ብርሃን ባየ ቁጥር ሙቀት ዲማ እንደምናደርግ ከሆነ የብርሃን ሁሉ ሶርስ አይደለም ሙቀት ያላቸው አሉ፣ የሌላቸው አሉ። ያን አውቀን በጋራ በመትጋት ከሰራን ምንም ጥርጥር የለኝም ውጤታማ እንሆናለን የኢትዮጵያን ብልጽግና እናረጋግጣለን እኔ በእጅጉ በተስፋ የተሞላሁበት ዘመን ነው የጀመርናቸው ስራዎች ሁሉ ፍጻሜ እያገኙ ውጤት እያየን ስለሆነ ለእናንተ ያለኝ የመጨረሻው ምክር እጅግ መሪዎቹን የሚወድ የሚያከብር የሚያደምጥ የሚደግፍ የሚከተል ህዝብ ነው ያለን ተግተን ብንሰራ ህዝባችን ከጎናችን ቆሞ የኢትዮጵያን መለወጥ ለማየት ከፍተኛ ጉጉት አለው። ከእኛ የሚጠበቀው በታማኝነት ቀንከሌት መትጋት ነው። ያን ማድረግ ከቻል ፍሬውን በልጆቻችን ለማየት ጊዜው ሩቅ አይደለም የሚል የጸና እምነት አለኝ። በዚሁ መንፈስ የዚህ ሶስት ወር የተገኘው ውጤት በሁሉም ኢንዲኬተርስ በማክሮም በሴክተርም እጅግ አስደማሚ ነው። እውነት ለመናገር አንዳንድ ውጤት ከጠበቅነው በላይ ነው። ይህንን ውጤት በሚቀጥለው ኳርተር ከዚያም በሚቀጥለው ኳርተር ከዚያም በሚቀጥለው ኳርተር በአመቱ ሙሉ ከደመር የኢትዮጵያን የኃይል ሽግሽግ የሚቀይሩ መሰረታዊ ጉዳዮች የሚከናወኑበት አመት እንደሚሆን ተስፋ አለኝ። ጉዞአችን እጅግ ሩቅ ነው። ህልማችን እጅግ ሩቅ ነው። ብዙ ጥረት እና ልፋት ይጠበቅብናል። በጋራ ቀልባችንን ሰብሰብ አድርገን በመትጋት ውጤት ለማምጣት እንድንቆም አደራ ልላችሁ ፈልጋለሁ። ለተገኘው ውጤት ሁሉ ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ። በሌላ መንገድ ደግሞ እጅግ አድርጌ ላመሰግናችሁ ወዳለሁ ማለት ወዳለሁ ሕዝቡንም ሕዝቡ ባያግዘን ባይረዳን ኖሮ ይሄ ሁሉ ነገር ሊሆን አይችልም። ፈጣሪያችንም መመስገን አለበት። መከናወን ከሱ ድጋፍና እርዳታ ውጭ አይሆንም። ሰዎች ስላሰቡ አይከናወኑም። ስለጀመሩ አይጨርሱም ስለጨርሱ ከፍሬው አይቋደሱም። ይሄም የሆነው ፈጣሪ ሲያግዝ ብቻ ነውና ፈጣሪያቸው የተመሰገነ ይሁን። እንበርታ፣ እንስራ። ከፊታችን ያለው ዘመን እጅግ ብሩህ ነው ብዬ ነው የማስበው። መልካም ጊዜ ይሁንላችሁ። አመሰግናለሁ።